ኢማሙ ሻፊ አንድ ለምቀኛ የሚሆን ምርጥ ግጥም አላቸው። እንዲህ ይላሉ፣ አለ ቁሊ ማን ባተ ሊ ሐሲዳ፣ ለምትመቀኘኝ አንድ ጥያቄ አለኝ ይላሉ። አተድሪ አለ ማን አሰአተ አልአደብ፣ ሥርዓት ያጣኸው ከማን እንደሆነ ገብተሃል ወይ ይላሉ። አሰአተ አለላሂ ፊ ሱንዒሂ፣ ቅሬታህኩ በአላህ ውሳኔ ላይ ነው ይላሉ። ለአንከ ለም ተርዲሊ ማ ወሐብ፣ አላህ ለኔ በሰጠኝ ነገር ደስተኛ አይደለህም ይላሉ። ፈጀዛከ ረቢ ቢአን ዛደኒ፣ አላህ ምጅን ሲሰጠኝ ከፍ አደረገኝ ይላሉ። ወሰደ አለይከ ባብ አልጠልብ፣ ላንተ ደሞ እንዳትጠይቀው በሩን ዘጋብህ ይላሉ። መቀኝነት የውስጥ በሽታ ነው። ጓደኛችን፣ ወንድማችን ወይም እህታችን በመጠቀሟ እኛ ምንም እስካልተጎዳን ድረስ በእነሱ ላይ መመቀኘት ወይም ደግሞ እነሱ ባገኙት ነገር ላይ አለመደሰት በጣም ክፉና አስጠሊታ የውስጥ በሽታ ነው። አላህ ስብሃኑ ተዓላ ለሁላችንም ያንሳለን። እስር ቤት እያለን ሀያ ሁለት ዓመት እንዲፈረድብን መጠው የመሰከሩ ሰዎች አሉ። መሻይቆች አሸባሪ ናቸው ብለው ማለት ነው።

የቅብላ ያሉ ሰዎችን አላከፍርም የሚል ሰው ነው። ማክፈር የእስልምና ባህሪ አደለም። ድሮ የሰለፊያውን ሚያከፍር ተክፊር ወልሂጅራ ስናወግዝ ቆየ። አሁን ደግሞ የሱፊያ ጭምብል ለብሶ አህባሽ ሚያከፍር ሆኖ መጥ ነገሌ ያረዱት አይበላም፣ ገሊን ያገባሽ ተፋቺ። ይሄ እስልምናን አይጠቅመም። ወንድሞች ሙስሊም ሙስሊምን አያከፍርም። መንሶለ ሶላተና ሶላታችን የሰገደ ወስተቅበለ ቅብለተና ቅብላችን የተቅጣጨ።

ካልሆነ ኩፍሮ ወዳንተ ይመለሳል፣ ነቢዩ ዓለይሂ ሰላቱ ወሰላም እንዳሉ። በነገራችን ላይ ይብዛም ሆነ ይነስ፣ ይሄ ምቀኝነት ወይም ቅናት የተባለው ነገር በአብዛኛው ወይም ደግሞ በሁሉም ሰው ቀልብ ውስጥ ያለ ነገር ነው። የተቆጣጠረው ሲቀር ቅናት ትዳር ያፈርሳል። ቅናት አስፈላጊ ነው ግን ድንበር ያለፈ ጥናት ቅናት ሲባል ተብሏል። ቅናት ደግሞ ድንበር ያለፈ ውሉ የቱ ጋ ነው ድንበሩ?

ከዛ በኋላ ደግሞ ሂጃቧ ስትጥል ከወንድ ጋር ስትቀላቀል ወሳኝ ቦታ አለ ቅናት የሚባል ነገር። ግን እንደዚህ እንዳታረጋሩ እና ሌላው ገጠመኝ ይዋራሉ። አንድ ሰው ነበር አሉ ካነ ከሲረ አልጊራ በጣም ቅናቱ ቆጠብ ሲሆነ ላይዲ ኡዘውጀተው ተቂብ ጋር አይኒ ከፊቷ ማይጠፋ

እንግዲህ አሳውን አስቀምጡ። እሷ አልተከትሎ ሀማሙ ይቅርታ እሱን ለመበቀል ስትል ዘነት እዛው ፈራው ላይ ደርሳ መጣች። ከዛ በኋላ አለ ትደብቀው መሰለህ ነገረችው እኮ። እኔም አዎ በጣም አሳስተኛል አለችው። አንተ ተጠብቀህ አታዲ ነኝ እንደዛና እንደዛ አርጋለሁ። አሁን ታርፋለህ አታርፍም? እኔም ይቅርታ አልጠይቅበት ጠይቅበት እማታርፍ ከሆነ ኸላስ፣ እኔም አላርፍም አለች። ከዛ በኋላ እረፍ አለ እሱ ተወው ወላሂ መሀዛ አረቢ አለችው። እኔ ትዝ ብሎኛል ያውቁም አለችው። ግን እንዲህ ውስጥ አስገባኝ አ አ ያልካቸው ልጆች እኮ ተደብቆ ያሉ አትስማትስማን አልሰማም ይላል። የሚሰማበት አመቻቸ የሚሰማው ነገር እንደሚጎዳው በፍቅር መንገር ነበረው። ላ ኢክራሀ ፊዲን ሙስሊም ያኖቹ ያልሆኑትን ብቻ እኮ አይደለም እኛንም ይመለከታል እኛን ልጆች ይመለከታል። በግድ ስገዱ ብለህ በዱ ለምታስቸግር ከሆነ ያለው ድሉ ሰግሩ ይችላሉ፣ አንተን ፍራቻ። ስለዚህ በማባበል በፍቅር በመለመር በፍቅር ነው ሁሉን ነገር አላህን ፈርተው እንዲተውት መተው ያለበትም እንዲሰሩት መሰረት ያለበትም በግድ ሂጃብን በግድ ከሆነ የተጣላችሁ እለት ወይም የተፋታችሁ እለት ሂጃብ አንጥላለች። እየጣሉ እያየን ነው። በግድ የሆነ ነገር ስለ ጉዳዩ ጥቅም፣ ስለ ጉዳዩ አስፈላጊነት ማሳመን፣ አኸራ ላይ ስላለው ምንዳ መንገር ነው የሚሻለው። ግን በጣም የሚያሳዝነው መርሀባ ከፍታ ቆይታ በኋላ እንመለስ። ኡስታዝ የነቢዩላህ ዳውድ ልጃቸው ነቢዩላህ ሱሌይማን የጋብቻው እለት የነገር ከነገሯቸው ምክሮች መካከል አንዱን ድምፅ የለሽ ቅናት ይቅርብህ ይጎዳሃል በነገራችን ላይ ይሄ ምቀኝነት የተባለው ነገር ህይወትን የሚበጠበጥና በምናገኛቸው ነገራቶች ደስታ እንዳይሰማን ደስታ እንዲርቀን ከሚያደርጉ ነገራቶች መካከል ዋነኛው ነው ሁልጊዜ የሚሰውን ነገር እየተመለከትን እነሱ ባገኙን ነገር የምንቀና የምንበሳጭ እንዲሁም ደግሞ ምቀኝነት በውስጣችን ላይ ከያዝን